እንግዲህ ብዙ ተማሪዎች የሚጠይቁት ሌላው ጥያቄ ምንድን ነው? ሪሜዲያል ኤግዛም መቼ ነው የሚል ጊዜውን ነው የሚጠይቁት። ስለዚህ እኔ ደግሞ ትምህርት ሚኒስቴር ሁልጊዜ የሚያወጣው እስኬጁል አለ። ያው በዛ እስኬጁል መሰረት ነው የሚመራው፣ እያንዳንዱን እንቅስቃሴውን እስኬጁል ዳርጎ ነው ማለትም ተማሪዎች መቼ እንደሚመረቁ የኤግዚት ኤግዛም መቼ እንደሆነ የአስራ ሁለተኛ ክፍል ኢንተራንስ መቼ እንደሆነ እነሱን ግራጁዌሽን ምናምን የሚባሉ ነገሮችን የክረምት ተማሪዎች መቼ ነው የሚመዘገቡት የሚገቡት የሚለውን እያንዳንዱን ነገር በስኬጁል ያወጣል። እና ከዛ ስኬጁል ላይ በመነሳት ያው ቴንታቲቭ ነው እስኬጁሉ። ቴንታቲቭ ማለት ምንድን ነው? ጊዜያዊ ነው፣ ፐርማነንት አይደለም፣ ሊቀየር የሚችል ቀን ነው። እሱን ቴንታቲቭ የሆነውን ነግራችሁ እና ግን በዛ ኢንተርቫል መሃል ነው ሊሆን የሚችለው ማለትም ሊቀየርበት የሚችል ወይ አንድ ቀን ወደፊት ነው ወይ ሁለት ቀን ወደፊት ነው ሊሆን የሚችለው እና ያንን ነገር ልነግራችሁ ፈልጋለሁ ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ያው እንግዲህ እዚህ ስክሪኑ ላይ እንደምትመለከቱት የወጣ የትምህርት ሚኒስቴር እስኬጁል አለ። ምንድን ነው እንግዲህ የሪሜዲያል ኤግዛም ሊሆን ይችላል ተብሎ ወይም ፋይናል ማለት ነው ከ20 እስከ 28 ነው ማለትም ግንቦት 20 እስከ ግንቦት 28 ባሉት ጊዜያት ውስጥ ሪሜዲያል ተፈታኞች የሚፈተኑ ይሆናል ማለት ነው። በዛ ቢባል እንግዲህ ሰኔ ሁለት ኤግዚት ኤግዛም አለ ተብሏል። ሰኔ ሁለት ኤግዚት ኤግዛም ካለ ስለዚህ እናንተ ከኤግዚት ኤግዛም በፊት ነው ማለት ነው። ሰኔ 12ም ግራጁዌሽን አለ እና ዩኒቨርሲቲዎች ስለሚጨናነቁ እንደተባለው ከግንቦት 20 እስከ ግንቦት 28 ባለው ጊዜ ውስጥ ፈተናች ይሆናል ማለት ነው። ስለዚህ ቀረበ ቢባል የሆነ ወደ ግንቦት 25 ስት እንደዛ ነገር ሊሄድ ይችላል። ግን እስከ ግንቦት 28 ባለው ጊዜ ውስጥ የምትፈተኑ ይሆናል ማለት ነው ምክንያቱም ሰኔ ውስጥ የአስራ ሁለተኛ ክፍል ፈተና አለ፣ ግራጁዌሽን አለ፣ ኤግዚት ኤግዛም አለ። እነዚህ በጣም ክራውድድ የሆኑ የተጨናነቁ ጊዜያት ናቸውና፣ ስለዚህ ምን ሊሆን ይችላል? የእናንተ ያው ሎጂካል ለመሆንም ያው እዚ ጋር ባሉት ስኬጁል ዲፔንድ በመሆን ማለት ነው ከግንቦት ሀያ ወይም ደግሞ ከግንቦት ሀያ አምስት እስከ ግንቦት ሀያ ስምንት ባሉት ጊዜ ውስጥ ሪሜዲያል ፈተናችሁ ይሆናል ማለት ነው ስለዚህ በዛ መሰረት ስለምትፈተኑ ዝግጅታችሁን ጊዜ የላችሁም፣ በደንብ መዘጋጀታችሁ ይኖርባችኋል። ይህ መረጃ ሼር ለማድረግ ነው ማለት ነው። ስለዚህ ከግንቦት ሀያ እስከ ግንቦት 28 ባለው ጊዜ ውስጥ ፈተናችሁ ሊሆን ይችላል ማለት ነው። እና ደግሞ ደብረ ማርቆስ ዩኒቨርሲቲ ቴንታቲቭ ሪሜዲያል ኤግዛምፕላንድ ፍሮም ግንቦት ሀያ ቱ ግንቦት ሀያ ስምንት ብሎ ካላንደሩን አውጥ እንትን ልኮ ነበር። እና በቻናላቸው በኩል ይህን መረጃ ያገኘሁት ከዛ ነው። እና እውነተኛ መረጃ ነው፣ ኤዲት የተደረገ ምናምን መረጃ እንዳልሆነ በዚሁ አያይዤ ልነግራቸው እወዳለሁ ማለት ነው። ከዚህ በፊት ቪዲዮ ከመስራት በፊት በቴሌግራም ቻናል ፖስት ተደርጓል። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ይኖራል ማለት ነው። አስራ ሁለተኛ ክፍል ተፈታኞች ደግሞ ለእናንተ እስኬጁሉ መች ሊሆን እንደሚችል በሌላ ቪዲዮ የምመጣ ይሆናል ማለት። ስለዚህ ሬሜዲያል ተማሪዎች ግንቦታ እስከ ግንቦታ 28፣ ምክንያቱም ሰኔ ሁለት ላይ ኤግዚት አለ። ከዛ በመቀጠል ግራጁዌሽን አለ። ከዛ በመቀጠል አስራ ሁለተኛ ክፍል ተፈታኞች አሉና ከአስራሁለተኛ ክፍል ተፈታኞች እቀጥላችሁ የማይሆን ነገር እና ከዛ በፊት መፈተን ስላለባችሁ ግንቦት 28 ከ20 እስከ 28 የሚለውን እንደ መነሻ እንደ ቴንታቲቭ ስኬጁል ወስዳችሁ ፋይናል ስኬጁል ሳይሆን እንደ ቴንታቲቭ ስኬጁል ወስዳችሁ እንድታዩ ትፈልጋለሁ። ግን ከነዚህ ውስጥ አይወጣም አይወጣም እና ሶስት ቀን ምናምን አይደል ፈተናችሁ። ስለዚህ ከግንቦት እስከ ግንቦት 28 ማለት አምስት ቀን አለ። ከዛ በመቀጠል ሶስት ቀን ስለሚያስፈልግ ምናልባት ከግንቦት 25 እስከ 28 ሊሆን ይችላል ማለት ነው። ይህን ለማለት ነው።